ሰላም ውድ ጎዶልያስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ዩቲዩብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ ዕቃዎችን ዋጋቸውንና አገልግሎታቸውን እናንተ የሚናደርስ ይሆናል። አብራችሁ ቆዩ። በዛሬው ቪዲዮአችን እንግዲህ ለእናንተ ይሆናል ብለን ይዘን የመጣ ነው የማቀዝቀዣ አይነቶችን ሲሆን፣ ይህ ከጎን የምትመለከቱት የማቀዝቀዣ አይነት ዌቦክስ በመባል ይታወቃል። እነዚህ እንግዲህ ብራንዶች ገበያ ላይ በቅርቡ ከመጡ ብራንዶች ውስጥ አንዱ ነው፣ ዌቦክስ ማለት ነው። ይህ ከጎን የምትመለከቱት ዌቦክስ እንግዲህ 310 ወይም ደግሞ ኔት ቮሊዩማቸው እስከ 208 ሊትር ድረስ የሆነ የማቀዝቀዣ አይነት ነው ማለት ነው። እንደምትመለከቱት ከለሩ ነጭ ነው። ቀለራቸው ነጭ ነው። እንግዲህ ከላይ እንደምንመለከተው ፍሪዘሩ ወይም ደግሞ በረዶ ቤቱ እስከ 48 ሊትር ድረስ የሚደርስ የበረዶ ቤት አለው። እንደገናም ደግሞ የታችኛው ኖርማል ማቀዝቀዣ ክፍሉ ደግሞ እስከ 160 ድረስ ይላል። እዚህ ጋ እንግዲህ እነዚህ ፍሪጆች የምንድነው አሪፍ ፍሪጆች ናቸው። ኢነርጂ ሴቨሮች ናቸው። መብራት በሚሄድበት ሰዓት ለ12 ሰዓት ያህል ፓወር ሴቭ አድርገው የሚቆዩ ወይም ደግሞ ውስጥ ያስቀመጥነው ነገር ሳይበላሽ እንዲቆይ የሚያደርጉልን የማቀዝቀዣ አይነቶች ናቸው። ሌላው ምንድን ነው እንግዲህ እነዚህ ሎ ኖይዝ የሆኑ ናቸው፣ ወይም ደግሞ ድምጻቸው እንዳይረብሽ ተደርጎ የተሰሩ ናቸው። ብዙ ጊዜ ፍሪጅ እንደሚታወቀው እንግዲህ ሞተራቸው ኮምፕሬሰሩ ድምፅ ነበሩ። አሁን ላይ ያሉ ፍሪጆች ግን ሳይለንት ሆነው ነው የሚያቀዘቅዙት፣ ማለት ነው እንግዲህ ወደ ውስጠኛው ክፍል ሄደን በምንመለከትበት ጊዜ እንደምትመለከቱት ይህ የቤት ውስጥ ማቀዝቀዣ ክፍል እንግዲህ የራሱ የሆነ በረዶ ክፍሉ ላይ መደርደሪያ አለው። የተለያዩ የስጋ ምርቶችን እንደገና የወተት ተዋጽኦ ምርቶችን አስቀምጠን እዚህ ውስጥ በረዶ ቤት ውስጥ አስቀምጠን መጠቀም እንድንችል መደርደሪያ አለው። ከታች ደግሞ እንደምትመለከቱት እንግዲህ ሶስት ስቴጅ መደርደሪያ ያለው ነው ማለት ነው። እንደገናም ደግሞ እዚህ ጋር እንደምትመለከቱት የራሱ የሆነ የቪጂቴብል ቦክስ አለው። የተለያዩ አትክልቶችን ውስጡ አስቀምጠን ፍሬሽነታቸውን ሳይለቁ እንዲቆዩ የሚያደርግልን ማለት ነው። እንደገና ደግሞ እዚህ ጎን ላይ እንደምትመለከቱት እንግዲህ ወደ አራት የሚደርሱ የቦትል ማስቀመጫ እየተገጠመለት ነው ማለት ነው። የተለያየ ሳይዝ ያላቸው የቦትል ማስቀመጫዎች ያሉት ማለት ነው። ሌላው አማራጭ ደግሞ እዚህ ጋር እንደምታዩት የእንቁላል ማስቀመጫ አብሮ የሚመጣው የማቀዝቀዣ አይነት ነው። እዚህ ጋር የምትመለከቱት እንግዲህ እንቁላል ማስቀመጫ ነች። ቦዲያቸውም እንግዲህ እነዚህ ጠንካራ ቦዲ ያላቸው ስቴንለስ ስቲል የሚባል ቦዲ ያለው የማቀዝቀዣ አይነት ነው። የዌቦክስ የማቀዝቀዣ አይነት ለየት የሚያደርጋቸው የረዥም ጊዜ ዋስትና የሚሰጥባቸው የማቀዝቀዣ አይነቶች ናቸው። እንደገናም ደግሞ በተለያየ አማራጭ ጎዶልያስ ኤሌክትሮኒክ ሾፕ ውስጥ እናገኛቸዋለን ማለት ነው። ይህ ከጎን የምትመለከቱት እንግዲህ ዌቦክስ 310 በመባል የሚታወቀው ማቀዝቀዣ በጎዶልያስ ኤሌክትሮኒክ ሾፕ ውስጥ እስከ 42 ሺህ ብር ድረስ እየተሸጠ ይገኛል። በመቀጠል ደግሞ የምንመለከተው አፍትሮን በመባል የሚታወቅ የማቀዝቀዣ አይነት ነው። እንግዲህ ይህ ከጎን የምትመለከቱት አፍትሮን ማቀዝቀዣ አይነት 260፣ አፍትሮን 260 ወይም ደግሞ ኔት ቮሊውማቸው እስከ 225 ሊትር ድረስ የሚደርስ የማቀዝቀዣ አይነት ነው። እንግዲህ እነዚህ እንደምንመለከተው ጎዲያቸው ሲልቨር ከለር የሆነ ወይም ደግሞ ስቴንለስ ስቲል የሚባለው ቡዲ ታይፕ ያላቸው የማቀዝቀዣ አይነቶች ናቸው። ሌላው ደግሞ ምንድነው? እነዚያውን ፓወርፉል የሆነ ኮምፕሬሰር ያላቸው የማቀዝቀዣ አይነቶች ናቸው። ኢነርጂ ሴቨሮች ናቸው። መብራት በሚጠፋብን ጊዜ እስከ 12 ሰዓት ያህል ኢነርጂን ሴቭ አድርገው እንዲቆዩ ተደርገው የተሰሩ የማቀዝቀዣ አይነቶች ናቸው። ሌላው ደግሞ ድምፃቸውም እንግዲህ ሎ ኖይዚ የሚባሉ አይነት ናቸው። በየትኛውም ሁኔታ ውስጥ ቤት ውስጥ እንዳይረብሽ ድምፁ ተደርገው የተሰራ ነው ማለት ነው። እንደምትመለከቱት እንግዲህ ይህ የአፍትሮን የማቀዝቀዣ ከለሩ በጣም የሚያምር ነው። ለቤታችን ተጨማሪ ውበትን የሚያላብስልን ነው ለኪችናችን። ውስጡንም በምንመለከትበት ሰዓት እንግዲህ እንደምታዩት የራሱ የሆነ የበረዶ ክፍል አለው። እንደገና በረዶ ክፍል ላይ ደግሞ የራሱ የሆነ መደርደር ያለው ማለት ነው። የታችኛውን ክፍል በምንመለከትበት ጊዜ እነዚህ ደግሞ እስከ አራት የሚደርስ ስቴጅ ያለው መደርደሪያን ያላቸው። ይህንንም በምንመለከትበት ጊዜ እንግዲህ የራሳቸው የሆነ ለፍሪጅ ፐርፐስ ተብሎ የተዘጋጀ ቴምፐሪ ግላስ የመደርደሪያ አይነት ያላቸው ፍሪጆች ናቸው። እንደገና እንደፈለግን ደግሞ ማስፋት ማጥበብ እንድንችል ተደርጎ የተሰሩ ናቸው ማለት ነው። ስፔሱን ሰፋ ለማድረግ ብንፈልግ ጠበብ ለማድረግ ብንፈልግ፣ እንደገና ደግሞ እዚህ ጋር እንደምትመለከቱት ይሄኛው የራሱ የሆነ ቪጅቴብል ቦክስ ነው። ቪጅቴብል ቦክሱ አትክልቶችን አስቀምጠን ፍሬሽነታቸውን ሳይለቁ እንዲቆዩ የሚያደርግልን ቦክስ የተገጠመለት ነው ማለት ነው። ሌላው እዚህ ጋር እንደምትመለከቱት የራሳቸው የሆነ አራት መደርደሪያ ወይም ደግሞ ቦትል ማስቀመጫዎች ያሉት የማቀዝቀዣ አይነት ነው። የተለያዩ ነገሮችን ለማስቀመጥ ወተትም ሊሆን ይችላል፣ ውሃ፣ ለስላሳ ነገሮችን ወይም ጁሶችን ሊሆን ይችላል የምናስቀምጥበት መደርደሪያ ያለው ነው። እንደገና በረዶ ክፍሉም ላይ በምንሄድበት ሰዓት እንግዲህ እዚህ ጋርም የተለያየ ነገሮችን ለማስቀመጥ ወይም ደግሞ ቦትሎችን ሊሆን ይችላል ለማስቀመጥ በረዶ ክፍሉም ላይ የራሱ የሆነ መደርደሪያ ያለው ነው ማለት ነው። እነዚህ እንግዲህ የአፍትሮን ምርቶች ከካምፓኒ የሚሰጥ እስከ 10 ዓመት ድረስ የሚደርስ ዋራንቲ ያላቸው የማቀዝቀዣ አይነቶች ናቸው። በተለያየ ሳይዝ አማራጭም ደግሞ ይገኛሉ ማለት ነው። አነስ ያለ እና መካከለኛ የሚባል እንደገናም ደግሞ ልክ እንደዚህ ከፍ ያለ ሳይዝ ያለው የማቀዝቀዣ አይነቶች እኛ ጋር መቶ ደንበኛ ማግኘት ይችላል። ይህ የምትመለከቱት አፍትሮን 260 ሊትር ማቀዝቀዣ እስከ 48 ሺ ድረስ በጎዶልያስ ኤሌክትሮኒክስ ሾፕ እየተሸጠ ይገኛል። በቀጣይነት እንግዲህ የምናገኘው ይህ ከጎን የምትመለከቱትን ዌስት ፖይንት የማቀዝቀዣ አይነት ነው። ዌስት ፖይንት እንግዲህ ገበያ ላይ አሪፍ ከሚባሉ ብራንዶች ውስጥ አንዱ እንደሆነ ይታወቃል። የፈረንሳይ ምርቶች ናቸው ዌስት ፖይንቶች፣ በፍሪጃቸው በውሃ ማጣሪያ በልብስ ማጠቢያቸውም ታዋቂ ናቸው። ይህ ከጎን የምትመለከቱት እንግዲህ ዌስት ፖይንት ማቀዝቀዣ እስከ 252 ሊትር ድረስ ኔት ቮሉም ያለው ሲሆን ፋን ሲስተም የሚባል የማቀዝቀዣ አይነት ነው ማለት ነው። ፋን ሲስተም ማለት እንግዲህ እንደምትመለከቱት የላይኛውን ቤት የታችኛውን ቤት የራሱ የሆነ መቆጣጠሪያ ያለው ነው ማለት ነው። እዚጋ እንደምትመለከቱት እንግዲህ ሰመር ኖርማል ዊንተር የሚል መቆጣጠሪያ ያለው፣ የአየር ሁኔታውን እያየን እንደምንፈልገው አጀስት እናደርግለታለን ማለት ነው። እንደገና ደግሞ እንደምትመለከቱት ይሄ የማቀዝቀዣ አይነት የራሱ የሆነ መደርደሪያ ያለው፣ እንደገናም ደግሞ በረዶ ቤቱ ላይ የራሱ የሆነ ቦትል ማስቀመጫዎች የተገጠሙለት ነው ማለት ነው። የታችኛውን ክፍል በምንመለከትበት ጊዜ ይህ የማቀዝቀዣ አይነት እንግዲህ ወደ አራት የሚደርሱ ስቴጆች ያሉት ሲሆን እንደፈለገን አጀስት እንድናደርገው፣ እንድናሰፋው፣ እንድናጠበው ተደርጎ የተዘጋጀ ነው። በሩም ላይ በምንሄድበት ጊዜ እንግዲህ እንደምታዩት ወደ ሶስት የሚደርሱ ሶስት ልጆች ያሉት የቦትል ማስቀመጫ አለው ማለት ነው። ከስር በምንመለከትበት ሰዓት ደግሞ ይህ ቪጂቴብል ቦክሳቸውም እነዚህ ትንሽ ሰፋ ያለ ፋን ሲስተም ሲሆኑ ቪጂቴብል ቦክሳቸው ትንሽ የመስፋት ባህር ያለው የምናስቀምጣቸው አትክልቶች ፍሬሽነታቸውን ሳይለቁ እንዲቆዩ የሚያደርግልን ቪጂቴብል ቦክስ ነው ማለት ነው። ቦዲያቸውንም በምንመለከትበት ሰዓት እነዚህ እንግዲህ ስቴንለስ ስቲል የሆነ ቦዲ ያላቸው የማቀዝቀዣ አይነቶች ናቸው። ለቤታችን ውበትን ያላብሱልናል። እንደገና ደግሞ ጥንካሬያቸውን እንደጠበቁ ለረዥም ዓመት እንዲቆዩ ስቴንለስ ስቲል መሆኑ ቦዲያቸው ይረዳቸዋል ማለት ነው። እነዚህ የዌስት ፖይንት ማቀዝቀዣ እንግዲህ ፋስት ኩሊንግ ሲስተም ፍሬሽ ሎንገር ነው። እንደገና ምግቦችን ፍሬሽነታቸውን ሳይለቁ እንዲቆዩ አድርገው የሚያቆይልን ነው። ድምፃቸውም ደግሞ እንዳይረብሻን ወይም ሎ ኖይዝ የሚባል ነው። አነስተኛ ድምጽ ነው የሚያወጡት። ቤተኛውም ሁኔታ ውስጥ ቢሆን ቤት ውስጥ የሚረብሽ ድምጽ እንዳያወጡ ተደርጎ የተሰሩ ናቸው። ሞተራቸውን በምንመለከትበት ሰዓት እንግዲህ አሪፍ የኮምፕሬሰር አይነት ያለው የማቀዝቀዣ አይነት ነው። ዋስትናም የረዥም ዓመት ነው የሚሰጥባቸው እነዚህ እስከ አስር ዓመት ድረስ የሚደርስ ዋስትና ነው የሚሰጥባቸው። እንግዲህ የዌስት ፖይንት አሪፍ የፈረንሳይ ብራንድ ነው ብለናል። በ252 ሊትር እንደገናም ደግሞ ከዚህም ከፍ በሚል ደግሞ 311 በሚባል ሊትር አማራጭ ይገኛሉ። ዋጋቸውም የእነዚያ የሁለት ሀምሳ ሁለቱ ዌስት ፖንት በጎዶልያስ ኤሌክትሮኒክ ሾፕ ውስጥ እስከ ዘጠና ሺ በኢትዮጵያ ብር እየተሸጠ ይገኛል። ውድ የጎዶልያስ ዩቱብ ቻናል ተመልካቾቻችን የዛሬ ቪዲዮችን ይህን ይመስላል። ማንኛውንም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጉ በሶስቱም ማድራሻችን ቁጥር አንድ ፊጋ መብራቱን ሳያሻገሩ ውስጥ ማድልንሳ ላይ ቁጥር ሁለት ሲቪል ሰርቪስ ዩኒቨርሲቲ ፊት ለፊት ወይም ፋንቱ ሱፐርማርኬት ታጠገብ ላይ እንዲሁም ቁጥር ሶስት ከታ መድሃኒያለም ያገኙናል እንዲሁም በስልክ ቁጥር 0 720 እንዲሁም 011 659 7030 ወይም 0960 31 81 81 ቢደውሉ ማግኘት ይችላሉ። ቪዲዮ ከተመቻቹ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን የዩቲዩብ ቻናላችን ቤተሰብ ይሆኑ። በቀጣይ እንድናቀርብ የሚፈልጉትን እቃ ኮሜንት ሴክሽን ላይ አስቀምጡልን። ስለተከታተሉ እናመሰግናለን።